ሰላምና ጤና በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩቲዩብ ቻንላችን አዲስ ስፖርት ልዩ የዕለተ ማክሰኞ የአመሻሽ ስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው የአመሻሹ ፕሮግራማችን እንደተለመደው በርከት ያሉ የዝውውር ጉዳዮችን የተመለከቱ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ቆይታችሁን ከእኛ ጋር እንድታደርጉ ነው የምንጋብዘው። ፏር ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። በዝውውር ጉዳዮቻችን በስፋት ወደ እናንተም እያደረስን ቆይታ እናደርጋለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። የቀድሞ የቸልሲ ተጫዋች ኬቨን ደብሮይና ወደ ቸልሲ እንዲያቀና ጠየቀም። ጆ ኮል ቸልሲ በዚህ ክረምት ከማንቸስተር ሲቲ የሚለቀውን ኬቨን ደብሮይናን እንዲያስፈርሙ አሳስቧቸዋል። ቤልጅየማዊው አማካይ በእንግሊዝ መኖርን ስለሚፈልግ ወደ ምዕራብ ለንደኑ ክለብ ቢሄድ ጥሩ ብቃት ይኖረዋል ብሎ ያምናል። ጆ ኮል የ33 ዓመቱ ተጫዋች ማንቸስተር ሲቲን መልቀቅ እንደሚፈልግ ከተናገረ በኋላም ቸልሲ እንዲያስፈርመው እንደሚፈልግ ነው የተናገረው። ጆ ኮል ሲናገር ሰር አሌክሳንደር ቻፕማን ፈርጉሰን አሁን ላይ ቢኖሩ ኖሮ ቤልጅማዊውን አማካይ ለማስፈረም እድሉን ሊጠቀሙበት ይችሉ ነበር ያለ ሲሆን፣ እናም ቸልሲ በዚህ ክረምት ይህንን ዝውውር ለማድረግም እንዳለበትም ጭምር ነው የተናገረው። ጆ ኮል ሲናገር እንዴት ለኬቬን ደብሮይና ፊርማ አይሰሩም? ሁለት ክለቦች ዝም በማለታቸው ተገርም ያለው ባለፉት ጨዋታዎች ካየሁት ነገር አንጻር ዴብሮይናን በነጻ ማግኘት ትልቅ እድል ነው። ዴብሮይና በእንግሊዝ መቆየትን ይመርጣል። ምናልባትም ዴብሮይና በሌላ የፕሪምየር ሊግ ክለብ መጫወትም ይፈልጋል። ቼልሲዎች ቡድናቸውን እንዲሁ ውስጥ እንግዲህ ልምድ ያለው ተጫዋች ይፈልጋሉ። ዴብሮይናን በድጋሚ ቢመለሱት ለዚህ ነገርም ጥሩ ምላሽ ይሰጣቸዋል። ስለሆነም የኬቨን ዴብሮይና መመለስ በቁም ነገር መመልከት አለባቸው ሲልም ነው ጆኮሊ ተናገረው። የቀድሞ የቸልሲ ኮከብ ኬቨን ደብሮይና ለሁሉም ለሁለቱም እንግዲህ ክለቦች የተጫወተ ተጫዋች ነው። ከዚህ በፊት ለቸልሲ ተጫውቶ እንደሚታወቅ ይታወቃል። እና ክለቦች እንግዲህ በሩን ክፍት አድርገዋል። ኬቨን ደብሮይና ባለፈው ሳምንት ለሚዲያ ሲናገር ቀጣዩ ክለቡ ማን እንደሆነና ገና እንዳልወሰነ አምኗል። የቀድሞ የቸልሲ አማካይ የሁሉንም ክለቦች አቅርቦት ለመስፋት ፈቃደኛ መሆኑን የተነገረው ቡድኖች ወደ እኔ ከመጡ ጥሩ እንደሆኑ ሊያሳምኑኝ ይችላሉ። ጥሩ ፕሮጀክት ካላቸው ግልጽ ነው እፈርማለሁ። እኔ እንግዲህ ካሁን በኋላ ወጣት አይደለሁም ነገር ግን አሁንም በከፍተኛ ደረጃ መጫወት እንደምችል ይሰማኛል። እኔን የሚፈልጉ ቡድኖች ምን ፍላጎት እንዳላቸው ወይም ደግሞ ምን ማድረግ እንደሚፈልጉ አላውቅም። ነገር ግን የትኛውንም ፕሮጀክት ለማዳመጥ ፍቃደኛ ነኝ ሲል የተደመጠው ኬቨን ደብሩይን በ2012 ከጌንክ ቼልሲን የተቀላቀለ ሲሆን በ2014 ክለቡን ለቋል። ለሰማያዊዎቹ የተጫወተው ዘጠኝ ጊዜ ብቻ ሲሆን አንድ አሲስት አስመዝግበዋል። ባለፉት አስርት ዓመታት በአውሮፓ ውስጥ ምርጡ የአማካይ ስፍራ ተጫዋች ነው ሲባል እንግዲህ የሚችለው ይህ ተጫዋች የ34 ዓመቱ ተጫዋች ለማንቸስተር ሲቲ 415 ጊዜ ተሰልፎ 107 ጎሎች፣ 177 አሲስቶችን አድርጓል። በኢቲሃድ 6 የፕሪምየር ሊግ ዋንጫዎችንና የቻምፒየንስ ሊግ ዋንጫንም ጨምሮ በርካታ ሽልማቶችን ማሸነፍ የቻለ ተጫዋች ነው። ኒኮ ዊሊያምስ በኦልትራፎርድ ለመጫወት ጉጉት አለው። የአትሌቲክ ቤልባው የክንፍ መስመር ተጫዋች ነው። ኒኮ ዊሊያምስ ከማንቸስተር ዩናይትድ ጋር በዩሮፓ ሊግ የግማሽ ፍጻሜ ጨዋታ በመድረሳቸው የተሰማውን ደስታ ገልጿል። ባለፈው እንግዲህ የመጨረሻው የሩብ ፍጻሜ የሁለተኛ ዙር ጨዋታ አትሌቲክ ቢልባው ሬንጀርስን ሁለት ለ ዜሮ ሲያሸነፉ ቡድናቸው ሬንጀርስን ሁለት ለ ዜሮ በሆነ ውጤት በዩሮፓ ሊግ ማሸነፉን ተከትሎ ዊሊያምስ ሰው የግማሽ ፍጻሜው ከማንቸስተር ዩናይትድ ጋር ለሚኖረው ጨዋታ እንግዲህ እንደጓጓ ነው ሀሳቡን የሰጠው። በኦልትራፎርድ መጫወት ህልም ነው። አስደናቂ ስቴዲየም ነው። በሜዳችን ጥሩ ጨዋታ ማድረግና ከዚያም ለሁለተኛው ጨዋታ ወደዛ መሄድ አለብን። በሁለቱ ጨዋታዎች ጥሩ ውጤትን ይዘን ወደ ፍጻሜው ጨዋታ እንደርሳለን ብዬ እገምታለሁ። ዩናይትድ ታላቅ ቡድን ነው፣ ያንንም በሊዮን ጨዋታ አሳይተዋል። ወደ ኦልትራፎርድ የምንሄደው በትልቅ ጉጉት ነው። እዛ መጫወት ለብዙዎቻችን ሕልም ነው። በእንግሊዝ ካሉ ትልልቅ ስቴዲየሞች አንዱ ላይ መጫወትም በእውነት አስደናቂ ነው። እዛ ሄደን ለማሸነፍ እንፈልጋለን። አሁን ያለው ቡድናችን ያልተለመደ ነገር እያደረገ ነው ብዬ አስባለሁ ሲልም የተናገረው። ባለፈው አመት የኮፓ ዴል ሬን አሸንፈናል። እናም በዚህ አመት ደግሞ ወደ ዩሮፓ ሊግ ግማሽ ፍጻሜ ደርሰናል። ወደ ፍጻሜ እንደምንደርስም ተስፋ አድርጋለሁ። ቡድኑ ወደ ፍጻሜ ለመድረስ አስፈላጊውን ነገር ሁሉ እያደረገ ነው። ደስተኞች ነን። አሁንም ወደፊት መሄዳችንን መቀጠል አለብን። የዩሮፓ ሊግ ዋንጫ ለእኛ የዚህ ዓመት ብቸኛ ግባችን ነው። ለማሸነፍም ዝግጁ ነን ብሏል። ባለፈው ሐምሌ ወር ላይ ስፔን በአውሮፓ ዋንጫ እንድታሸንፍ የረዳው ዊሊያምስ በዚህ ዓመትም በቤልባው ጥሩ አቋም አሳይተዋል። የሁለት ዓመቱ ተጫዋች በዘንዶ የውድድር ዓመት ለክለቡ ባደረጋቸው አርባ ሁለት ጨዋታዎች 11 ጎሎችን ከመረብ ጋር በማሳረፍ ሰባት ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለም ተጫዋች ነው። ካይ ሃቨርትስ ከጉዳት ሊመለስ የሚችለው ከተጠበቀው ጊዜ ቀደም ብሎ ነው ሲል አርቴታ ተናግሯል። ካይ ሃቨርትስ ለአርሰናል ትልቅ ማበረታቻ ሲሰጥ ነው። እንግዲህ አሰልጣኙ ሚኬል አርቴታ አጥቂው ከተጠበቀው ከተጠበቀው ጊዜ ቀድሞ ተመልሶ ሊመጣ ነው ብለዋል። በፕሪምየር ሊግ ከኢፕስዊች ታውን ጋር ያደረጉት ጨዋታ አርሰናል በሊቨርፑል በአስራ ሶስት ነጥቦች ተበልጦ ወደ ሜዳ የገባበት እንደነበር እናስታውሳለን። አርሰናል ሊቨርፑልን እንግዲህ በመጨረሻም የሻምፒዮንነት እድልን ለመንፈግም በፖርትማን ሮድ ነበር ጨዋታቸውን ያደረጉት። ነገር ግን በሳምንቱ መጨረሻ ያንን ነገር ማገድ አልቻሉም። ሊቨርፑል ጨዋታውን አሸንፎ ቶትነህምን ሻምፒየን መሆኑን እናስታውሳለን። ነገር ግን አርቴታ ከሪያል ማድሪድ ጋር ባደረገው አስደናቂ ሩብ ፍጻሜ የደርሶ መልስ ጨዋታ አምስት ለአንድ በማሸነፉ በአርሰናል ታሪክ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግን ዋንጫ ለማንሳት ትልቅ ፉክክር ውስጥ ገብተዋል። ሀቨርትስ በየካቲት ወር ላይም ከደረሰበት ጉዳት በኋላ ቀዶ ጥገና ያደረገ ሲሆን ከጋብርኤል ሄሱስ ጋርም ከዚህ ዓመት ውጭ እንደነበሩ የሚታወስ ነው። ጀርመናዊው ኢንተርናሽናል በቀሪው የውድድር ዘመን ከሜዳ እንደሚድቅ ይጠበቃል። አርቴታ ግን በዚህ የውድድር ዘመን 15 ጎሎችን በማስቆጠር የክለቡ ከፍተኛ ግብ አስቆጣሪ እንደሆነ ነው። ሀቨርትስ አርሰናል ከፓሪስ ሴንት ጀርሜን ጋር እና ምናልባትም በሜይ 31 በሙኒክ ስቴዲየም ለሚኖረው የፍጻሜ ጨዋታ ዝግጁ ሊሆን እንደሚችልም ጭምር ነው እየተገለጸ የሚገኘው። አርቴታ እንግዲህ ሀቨርትስ በግማሽ ፍጻሜው ከሜዳ ውጭ ከፓሪ ሰን ጀርሜን ጋር ለመጫወት እድል እንዳለው ሲጠየቅም፣ ሀቨርትስ ለግማሽ ፍጻሜው ጨዋታ የሚደርስ ይመስለኛል። አሁን ላይ ወደ ሜዳ ለመመለስም በጣም የቀረበ ይመስለኛል። ነገር ግን ከተጠበቀው ቅዜ ቀደም ብሎ ሀቨርትስ ወደ ሜዳ ይመለሳል ተብዬ መወራረድ ካለብኝ አውራለሁኝ ሀቨርትስ በየቀኑ በጂም ውስጥ ነው። አሁን ያለበት ሁኔታንም ከተመለከተን ሀቨርትስ ይመለሳል ብለን እንድንጠብቅ ያደርገናል ሲልም ነው አሰልጣኙ የተናገረው። ሊዮኔል ሜሲ ላሚን ያማል ቀድሞኑ የዓለም ምርጥ ከሚባሉት አንዱ ነው ብሏል። የባርሴሎና ኮኮብ ላሚን ያማል የሁለተኛ የውድድር ዘመኑ በባርሴሎና ሊያጠናቀቅ ሲቃረብ ከሊዮኔል ሜሲ የመጨረሻው ማረጋገጫን አግኝተዋል። ስፔራቢብ ኢንተርናሽናል በ2023 ከላማትሲያ ካደገ በኋላ ለክለቡና ለሀገሩ ትልቅ ነገርን መስራት ችሏል። የ ሰባት ዓመቱ ላሚን ያማል በአራት መገባደጃ ላይ የኮፓ ዴልሬንና የጎልደን ቦይ ሽልማትን ካሸነፈ በኋላ የተለየ አቅሙን እያሳየ ነው። ያማል አሁንም እንግዲህ ለሃንስ ፍሊክ ለልዊስ ዴላ ዴላፍዌንቴ ቡድን ዋና ሰው ነው። ሜሲ በአሁኑ ጊዜ በዓለም እግር ኳስ ውስጥ ስላሉት ምርጥ ወጣት ተጫዋቾች ተጠይቆም ስለ ላሚን ያማል ጥሩ ምላሽን ሰጥቷል። ሜሲ ሲናገር ልጆቼ ሁሉንም ነገር ይመለከታሉ፣ ይኮርጃሉ፣ ሁሉንም ያውቃሉ፣ እናም ሁሉንም ተጫዋቾችም ይከታተላሉ። ሁሌም በቤታቸው ውስጥም የሚጠሩ ተጫዋቾች ኤምባፔ፣ ቪኒሲዮስ፣ ሃላንድ፣ ሌቫንዶስኪ፣ ላሚን ያማል ናቸው። ልጆቼ ላሚን ያማልን ይወዱታል። የሱ እድገት ለሁላችንም አስገራሚ ነበር። እድሜውና በሜዳው ላይ የሚያሳየው ነገርም በፍጹም የማይጠበቅ ነው። ላሚን ያማል እያደረገ ያለው ነገር እና ያሳካው ነገር አስደናቂ ነው። እሱ ቀድሞውኑ ከስፔን ጋር የአውሮፓ ሻምፒዮን ሆኗል። ገና አስራ ሰባት አመቱ ነው። በእድገቱ ሂደት ውስጥም ልክ እኔ እንዳደረግኩት ማደግና ለቡድኑ ትልቅ ነገር ማበረከቱን ይቀጥላል። እሱ አስደናቂ ጥራት ያለውና ከዓለም ምርጥ ተጫዋቾች አንደኛው ነው። እሱን ሁሉም ሰው ሊንከባከቡ ይገባል ሲልም የተናገረው ሊዮኔል ሜሲ እንግዲህ ላሚኒያ ማልን አድንቆታል። ላሚኒያ ማል የውድድር ዘመን የመጨረሻዎቹን ሳምንታት የሃንሲ ፍሊክ ቡድን የላሊጋውንና የቻምፒየንስ ሊግን ዋንጫ ለማሸነፍም ከዋና ተስፋዎቹ አንዱ ይሆናል። ባርሴሎናዎች እንግዲህ ኮፓ ዴልሬን ማሸነፋቸው የሚታወስ ነው። አትሌቲኮ ማድሪድ 70 ሚሊዮን ፓውንድ የተለጠፈበትን የፕሪሚየር ሊግ ኮከብ የማዘዋወር ፍላጎቱ እንግዲህ እንዳለ ነው። አትሌቲኮ ማድሪዶች ከ2025-26 የላሊጋ የውድድር ዘመን በፊት ለአንዳንድ ዋና ዋና የክረምት የዝውውር እንቅስቃሴዎቻቸው በአስቸኳይ ቅድ እያወጡ ነው። ሎስ ብላንኮቹ እንግዲህ ሎስ ሮኪ ብላንኮቹ በቻምፒንስ ሊግ በሪያል ማድሪድ እና በባርሴሎና በኮፓ ዴልሬ ተሸንፈው ከውድድሩ ከወጡ በኋላ የዚህ ዓመት የዋንጫ ተስፋቸው እየተጠናቀቀ ይመስላል። ምንም እንኳን አንቷን ግሪዝማን በማድሪድ የመቆየት ፍላጎቱን ቢስማማም ዲየጎ ሲሞኔ ግን ተጫዋቹ ሌላ አጥቂ እየተመለከተ ነው። ቲም ቶክ እንደዘገበው ከሆነ ዲየጎ ሲሞኔ በአርጀንቲናዊው የማንቸስተር ዩናይትድ ኮከብ አሌሃንድሮ ጋርናቾ ላይ ያላቸው የረጅም ጊዜ ፍላጎትን ለማደስ ዝግጁ ናቸው። ጋርናቾ ሩበን አሞሪም ከመጣ በኋላ በ2025 ውስጥ የተደበላለቀ ጥቂት ወራትን አሳልፏል። በፖርቱጋላዊው አሰልጣኝ እቅሮች ውስጥም ያለው የረጅም ጊዜ ቦታ ግልጽ አይደለም። ዩናይትዶች በኦልትራፎርድ የጓጋ ማስተካከያ ለማድረግም በቀጣዮቹ ወራት በርካታ የመጀመሪያ ቡድን ተጫዋቾቻቸውን መልቀቅ ይፈልጋሉ። ጋርናቾም ከነኚህ ተጫዋቾች አንደኛው ነው። የክለቡ የበላይ አመራሮች ከጋርናቾ ዝውውር ከፍተኛ ክፍያን እንደሚያስገቡ ተስፋ ያደርጋሉ። ሲሞኔ ለ20 አመቱ ታዳጊ ዝውውርም ዝግጁ ነው። ጋርናቾ እያደገ የመጣውን የአርጀንቲና ቡድን አጋሮቹን ብዙ እንግዲህ ያሉበትን አትሌቲኮን ለመቀላቀልም ክፍት እንደሚሆን እየተነገረ ነው። ነገር ግን ሲሞኔ ለጋርናቾ ሰባ ሚሊየን ፓውንድ ዋጋ ለመክፈል አይፈልግም። የቡንደስሊጋው ክለብ ባየር ሌቨርኩሰን የጋርናቸውን ሁኔታ እየተከታተለ ነው። ነገር ግን የጋርናቸውን ዝውውር ለማድረግም ከባይ አሬና ትልቅ ሽያጭ ይጠብቀዋል። ፍሎሪያን ቬርትስ በማንቸስተር ሲቲ ፍላጎት ላይ ሲሆን የሱን በውድ ዋጋ መሸጥ ለጋርናቸው ዝውውርም ከአትሌቲኮ ማድሪድ ጋር እንዲፎካከሩ ያደርጋቸዋል ተብሎ ነው የሚጠበቀው። ባርሴሎና ፖርቱጋላዊውን አማካይ ሊያስፈርሙ እንደሚችሉ ነው እየተገለጸ የሚገኘው የማንቸስተር ሲቲው ኮከብ በርናርዶ ሲልቫ በክረምቱ ባርሴሎናን ለመቀላቀል ደሞዙን ለመቀነስ መዘጋጀቱ ተነግሯል። ፖርቱጋላዊም ኢንተርናሽናል ከኢቲሃድ መውጣት ጋር ተያይዟል። ፔፕ ጓርዲዮላ በቡድኑ ላይ ትልቅ ለውጥ ሊያመጡ መዘጋጀታቸውን ተከትሎ ለረጅም ዓመታት ለቡድኑ ወሳኝ ግልጋሎት የሰጠው በርናርዶ ሲልቫን በክረምቱ ከክለቡ ጋር ለመለየትም ቅርብ ነው። በርናርዶ ሲልቫ በ2017 ከማንቸስተር ሲቲ ከተቀላቀለ በኋላም ላለፉት ጥቂት ወራትም ወይም ደግሞ ላለፉት ጥቂት የውድድር ዘመናት የሲቲ ዋና ተጫዋች ሆኖ ቆይቷል። ፖርቱጋላዊው ለ2022/23 ትሬብል አሸናፊነት ወሳኝ ነበር። በዚህ የውድድር ዘመን ጋርዲዮላ በበርናርዶ ሲልቫ ላይ ያለው ጥገኝነት ቀንሷል። ሆኖም በርናርዶ በዚህ ዓመትም ለሲቲ ባደረጋቸው 41 ጨዋታዎች ሶስት ጎሎችንና አራት አሲስቶችን አበርክተዋል። እንደ ስፖርት ዘገባ ከሆነ በርናርዶ ሲልቫ በዚህ ክረምት ወደ ባርሴሎና የመዘወር ፍላጎት አለው። ፖርቱጋላዊው አማካይ ለካታላኖቹ ለመፈረምም የደሞዝ ቅነሳን ለማድረግም ክፍት ነው። ምክንያቱም ተጫዋቹ በባርሴሎና ያለውን ኢኮኖሚያዊ ችግሮች በደንብ ያውቃል። በርካታ የሳውዲ አረቢያ ቡድኖችም በርናርዶ ሲልቫን ለማስፈረም ፍላጎት ያላቸው ናቸው። ነገር ግን ተጫዋቹ የአውሮፓ ክለብን መቀላቀል ላይ ትኩረት ማድረግም ይፈልጋል። ከላይ የጠቀሰው ዘገባም ባርሴሎና የበርናርዶ ሲልቫን ፍላጎት ያውቃሉ፣ ከወኪሉ ሆርግ ሜንደስ ጋርም ተመሳሳይ ውይይቶችን አድርገዋል። እናም ሁኔታው የሚፈቅድ ከሆነ ለስምምነቱም ክፍት ናቸው። በርናርዶ ሲልቫ አሁንም ከማንቸስተር ሲቲ ጋር ያለው ኮንትራት እስከ ሰኔ 2026 ድረስ የሚቆይ ሲሆን፣ ሲቲዎች ለመልቀቅም ለመደራደርም ክፍት ናቸው። የእንግሊዙ ክለብ ከስምምነቱ ሀምሳ ሚሊዮን ዩሮ ለማግኘት የሚፈልጋሉ ይህም ለካታላኑ ትልቅ ዋጋ ሊሆን እንደሚችል ነው እየተገለጸ የሚገኘው። ባርሴሎና ጥሩ ጥያቄ ለሲቲና ለተጫዋቹ ካቀረበ አሁን ላይ እንግዲህ ተጫዋቹን ለማስፈረም እንግዲህ በርናርዶ ሲልቫን ወደ መካከለኛው ምስራቅ ለመሄድም ያስብ ይሆናል የሚሉ መረጃዎች እየወጡ ይገኛሉ። የመጀመሪያ ፍላጎቱ ወደ ካምፕኑ መሄድ ነው። በርናርዶ ባለፉት ቀናት ግን ወደ ቤኔፊካ መሄድ ጋር ስሙ ቢነሳም የተጫዋቹ ፍላጎት ግን የስፔኑን ቡድን መቀላቀል እንደሆነ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ኬሊያን ኤምባፔ ከባሎንዶር ውጪ ነው በማለት የቀድሞ የማድሪዱ ተጫዋች ተናግሯል። የቀድሞ የሪያል ማድሪድ ተጫዋች ጄረሚ ሮተን ኬሊያን ኤምባፔ በዚህ ዓመት የባሎንዶር ሽልማትን እንደማይወስዱ ተናግሯል። የቀድሞው የፓሪስ ሳንጀርሜን የከም ተጫዋች እንዲሁም የ2018 የዓለም ዋንጫ አሸናፊው በሳንቲያጎ ቤርናቢው ትልቅ ውድቀት እንደደረሰበት ነው ሮተን የሚያምነው። ሮተን በአርኤም ሲ ሬዲዮ ላይ ሲናገር ኤምባፔ ሪያል ማድሪድን የተቀላቀለው ለክለቡ ትልቅ ደረጃ ለመጫወትና የባሎንዶር አሸናፊ ለመሆን ህልሙን ለማሳካት እንደነበር ተናግሯል። ሆኖም ግን የ26 ዓመቱ ተጫዋች በዚህ የውድድር ዘመን በክለቡ ምንም አይነት ፋይዳ አልነበረውም የቀድሞ ተጫዋቹም ይናገራል። ሰዎች ስለ ኬልያን ኢምባፔ እያወሩ ነበር። ወደ ህልሙ ክለብ የመጣው ቻምፒየንስ ሊግን ጨምሮ እያንዳንዱን ዋንጫ ለማሸነፍና እንዲሁም በዓለም ላይ ካሉ ምርጥ ተጫዋቾች መካከል በመሆን የባሎን ዶር አሸናፊ ለመሆን በማለም ነበር። ነገር ግን ይህ ዓመት ለኤምባፔም እንደ ቡድንም እንደ ግለሰብም ትልቅ ውድቀትን አሳልፎበታል። ኤምባፔ በዚህ ዓመት የባሎን ዶር ሽልማትን አያሸንፍም። ለእሱ ትልቅ ውድቀት ነው። በውድድር ዘመኑ መጀመሪያ ላይ ጥሩ ጊዜ አልነበረውም። ኤምባፔ በማድሪድ ለመላመድም ጊዜ አስፈልጎት ነበር። ነገር ግን እንደ ኢምባፔ ያለ ተጫዋች ለመላመድ ጊዜው አጭር መሆን ነበረበት። ያንንም አድርጎታል። ለማድሪድ በዚህ ዓመት ብዙ ግቦችን አስቆጥሯል። ነገር ግን በጨዋታዎች ውስጥ አስከፊ ነበር። ይህ ዓመት ለሱና ለቡድኑ መጥፎ ነበር ሲልም ነው የተናገረው። በኬሊያን ኤምባፔ የተናደረው ጄሬሚ ሮተን የአስራ ስድስት ዓመቱ ፈረንሳዊ ፊርማ ክለቡን በዚህ የውድድር ዓመት አለመረጋጋቱ ውስጥ እንደከተተውም ያምናል። እሱ በዚህ ዓመት ከእንግዲህ ማድሪድ አንደኛው ነው። ከኤምባፔ ብዙ ጠብቀን ነበር። እሱ ግን እንደ እንደተፈለጉ አልነበረም። ትንሽ አስጨናቂ ሆኖ አይቼው ነበር። ባገኛቸው ጥቂት እድሎችም ውስጥ እንግዲህ ሁልጊዜም አቅሙን በሚገባ አላሳየም። አንድ አጥቂ ሁሌም ራሱን ማሻሻል አለበት። በግለሰብ ደረጃ ኤምባፔ ብቃቱ በጣም መካከለኛ ነበር። የኤምባፔ አጨዋወት ዘይቤ በመከላከል ውስጥ በጣም ስስታም ነው። ኤምባፔ ወደ መሀል ሜዳው ተጠግቶ የሚያግሱ አይደለም። የእሱ ፊርማ ለማድሪድ ከውድቀታቸው ምክንያቶችም አንደኛው ነው ሲል ይናገራል። ኤምባፔ በዚህ ሲዝን ባደረጋቸው 29 የላሊጋ ጨዋታዎች 22 ጎሎችን አስቆጥሮ ሶስት አሲስቶችን ማድረግ ችሏል። ለሪያል ማድሪድ ባደረጋቸው 14 የቻምፒየንስ ሊግ ጨዋታዎችም ሰባት ግቦችን ነው ማስቆጠር የቻለው። ማንቸስተር ሲቲዎች ፔድሪን ለማስፈረም ትልቅ ዋጋን ሊያቀርቡ ነው። የብሉ ግራናው ቡድን ለአንዳንድ ኮኮባቸው በጠረጴዛቸው ላይ ትልቅ ዋጋ ሊቀርብላቸው ነው። ማንቸስተር ሲቲ ለመጪው የተጫዋቾች የዝውውር መስኮት ከታላላቅ ኢላማዎቻቸው አንደኛው ፍሎሪያን ቬርትስን ለመተው እየተገደዱ ነው። ጀርመናዊው ከባየር ሚኒክ ጋር ያለው ቅርበት ከጊዜ ወደ ጊዜ እየጨመረ መምጣቱ የእንግሊዙን ክለብ አቅጣጫ እንዲቀይር አድርጎታል። ሲቲ ምትኩ ትኩረቱን እንግዲህ ወደ ስፔናዊው አማካይ እያደረገ ነው። ለክለቡ ቅርበት ያላቸው ምንጮች እንደገለጹት ሲቲዎች ከባርሴሎና አማካይ ፔድሪን ለማስፈረምም እንቅስቃሴ እያደረጉ ነው። በፔፕ ጓርዲዮላ የሚመራው ቡድኑ ስፔን አቪቪን ኢንተርናሽናል የመሀል ሜዳ ጥራትን ከፍ ለማድረግም ልዩ እድል ይመለከቱታል። ጓርዲዮላ ፔድሪ ላሉ ተጫዋቾች ያለው አድናቆት ግልጽ ነው። ፔድሪ ያለው ቴክኒካል ተሰጥኦ ሚስጥር አይደለም። ፍሎሪያን ቬርትስን ማግኘት የከበዳቸው ሲቲዎች አሁን ላይ ወጣትነትን፣ ጥራትና ልምድን በከፍተኛ ደረጃ ያጣመረውን ተጫዋች ለማግኘትም እየተዘጋጁ ነው። ይህ አንድ አመቱ ፔድሪ ለባርሴሎና የማይነካ ተጫዋችም ሆኗል። የባርሴሎና ቦርድ አሁን ባለው ተጽዕኖና በክለቡ የወደፊት ፕሮጀክት ላይ ባለው ጠቀሜታ የማይነካ ተጫዋች አድርጎ ይቆጥረዋል። ምንም እንኳን ከኢቲያዱ ክለብ ከቅርብ ዓመታት ውስጥም በጣም ትልቅ ከሚባሉ ዋጋዎች አንዱን ለማቅረብ ዝግጁ ቢሆንም ዝውሩ ግን ፈታኝ ይመስላል። ከዚህ በላይ ደግሞ የተጫዋቹ ተወካዮች ተጫዋቹን ከባርሴሎና እንዲለቀም ፍላጎት አላሳዩም። የማንቸስተር ሲቲ ፍላጎት ፔድሪ የዝውውር መስኮቱ ሲከፈትም ለማስፈረም ትልቅ ጥረት ማድረግ ሲሆን ተጫዋቹ ከባርሴሎና ማስፈረም ግን እጅግ ከባድ እንደሚሆንባቸው ያውቁታል ተብሎ ነው የሚታሰበው። የማንቸስተር ሲቲ ኮኮብን ለማስፈረም ኒውካስል ዩናይትድና አስተንቪላ እየተፎካከሩ ነው። ኒውካስል ዩናይትድ የማንቸስተር ሲቲውን ኮኮብ ጃክ ግሪሊሽን በክረምቱ የዝውውር መስኮት ማስፈረም ከሚፈልጓቸው ክለቦች አንደኛው ነው። እንግሊዛዊ ኢንተርናሽናል ከቅርብ ጊዜያት ወዲህ በፔፕ ጓርዲዮላ ቡድን ውስጥም ዝቅተኛ ቦታ እየተሰጠው ሲሆን አሁን ላይ እርግጠኛ ያልሆነ የወደፊት እጣ ፈንታ እየገጠመው ይመስላል። የጃክ ግሪሊሽ የቀድሞ ክለብ አስተን ቪላ እሱን ወደ ክለቡ የመመለስ ሕልም እንዳላቸው ቢገመትም፣ ኒውካስልም ይህንን ስምምነት ለመጨረስ እያጤኑ ነው ሲል ፊጂ አስዘግበዋል። ግሪሊሽ በቪላ ፓርክ ባሳለፈበት ወቅትም እጅግ አስደናቂ የሆነ ብቃት ነበረው፣ ነገር ግን በሲቲ ማሊያ ግን ያንን ያክል አሳማኝ ሆኖ አያውቅም። የ29 ዓመቱ ኮከብ ወደ ኢቲያድ ከተዘዋወረ ሶስት የፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫዎችን ማሸነፍ ችሏል። የጃክ ግሪልሽ ዝውውር በዚህ ክረምት መታየት ያለበት ነገር ሲሆን ይችላል። የሲቲ ደጋፊዎች ግሪልሽን በቪላ በነበረበት ጊዜም እያዩት በሲቲ ቤትም ስላዩት ስላላዩትም ትንሽ ያዝናሉ። ግሪሊሽ በአብዛኛው በሲቲ ቤት በጥሩ ሁኔታ ሰርቷል። ለሲቲ ስኬትም ማስተዋጽኦ አድርጓል። ነገር ግን በተወሰነ ጊዜ ውስጥም እንደገና በነጻነት ሚና ሲጫወት ማየት ጥሩ እንደሚሆን ምንም ጥርጥር የለውም። ኒውካስሎች እሱን ለማስፈረም ጥሩ እርምጃ ሊያደርጉ ይችላሉ። ምንም እንኳን ተጫዋቹ ከዚህ በፊት በነበረበት ቡድን ብቃቱን መልሶ ለማደስ ወደ ቪላ ለመመለስም ይፈተናል። ሁለቱም ኒውካስል እና ቪላ በእርግጠኝነት በቅርብ ዓመታት ውስጥ ካደረጉት ታላላቅ ዝውውሮች በኋላም የግሪሊሽን ፊርማ እንደ አጓጊ አማራጭ የሚያዩታል። ነገር ግን ዘገባው የግሪሊሽ ደሞዝ ለእነዚህ ክለቦችም ችግር ሊሆን እንደሚችል ነው እየገመቱ የሚገኙት። ሌላኛው ማንቸስተር ዩናይትድ የቀድሞ ተጫዋቹን ወደ ክለቡ ለመመለስም ሀምሳ ሚሊዮን ዩሮ መክፈል አለበት። ማንቸስተር ዩናይትዶች የቀድሞ ተጫዋቻቸውን መልሶ የማምጣት በዝውውር ውስጥም ታሪክ ያላቸው ሲሆን በዚህ ክረምትም ይህንን ለማድረግ በገበያ ላይ ሊገኙ ይችላሉ። ዩናይትዶች ከአስር ዓመታት በፊት ፖል ፖግባን ክለቡን እንዲለቀ ቢፈቅዱለትም በድጋሚ ወደ ኦልትራፎርድ አምጥተውታል። ተመሳሳይ ጉዳይ ከተከላካይ ጆኒ ኢቫንስጋርም ጋርም ተስተካክሏል ተከስቷልም። አሁን ሌላ የፕሪምየር ሊግ ኮኮብ በክረምቱ የዝውውር መስኮት በፕሪምየር ሊጉ ሀያል ክለብ ዝውውሩ እየታየ ነው። እንደ ከቼንዶፍሳይድ ምንጮች ከሆነ ማንቸስተር ዩናይትድ የኖቲንግሃም ፎረስቱን የክም ተጫዋች አንቶኒ ኤላንጋን በቅርበት ከሚከታተሉት ክለቦች አንደኛው ነው። የ22 ዓመቱ ወጣት በዚህ ሲዝን 6 ጎሎችን አስቆጥሮ 9 አሲስቶችን በማድረግ ከኖቲንግሃም ፎረስት ምርጥ ተጫዋቾች አንደኛው ነው። ኤላንጋ በፍጥነቱ ከአውሮፓ በጣም ተወዳጅ ወጣት ተጫዋቾች አንዱ እየሆነ ነው። በርካታ ትልልቅ ክለቦችም የሱን እድገትም በቅርበት ይከታተላሉ። የ22 ዓመቱ ስዊድናዊ ኢንተርናሽናል በፕሪሚየር ሊጉ መሆነ በአውሮፓ መድረክ ላይ ባሳየው ፍጥነትና የጎል እድሎችን በመፍጠር አስደናቂ የውድድር ዘመንን አሳልፏል። የፎረስት ለአውሮፓ ውድድር የማረፍ እንግዲህ መቃረብን ዋና ሚና ከተጫወቱም ተጫዋቾችም አንደኛው ኤላንጋ ነው። እንደ ኤላንጋ ያሉ ኮከቦችም የወደፊት እጣፈንታቸው በሲቲ ግራውንድ ስቴዲየም ላይ አስተማማኝ አይደለም። ቸልሲ፣ አርሰናል፣ ቶተናም ሆትስፐርስና ማንቸስተር ናይትድን ጨምሮ የፕሪምየር ሊግ ክለቦች የአንቶኒ ኤላንጋን ሁኔታ እየተከታተሉ ነው። ተጫዋቹ ወደ ኦልድ ትራፎርድ የመመለስ እድሉ በዝውውሩ ላይ አሳማኝ ለውጥን ይጨምራል። ዩናይትዶች የቀድሞ የአካዳሚ ምሩቃቸውን ሂደት በቅርበት እንደሚከታተሉት ነው የሚታወቀው። ኖቲንግሃም ፎረስት ኤላንጋን ለሽያጭ ባያስቀምጠውም ዋጋው ግን ከ50 ሚሊየን ዩሮ በላይ እንደሚሆን ግን ይታመናል። ቡድኑ ጠንከር ያለ ዋጋ ከቀረበለት ምርጫቸውን እንዲያስቡም ሊያስገድዳቸው እንደሚችል ነው ምንጮች እየጠቆሙ የሚገኙት። አርሰናል ለፕሪሚየር ሊግ አጥቂ ፍላጎት አላቸው። በዚህ ክረምት በትክክለኛ ዋጋ ሊሸጥ የሚችለው የብሬንፈርዱ ኮኮ ብሪያን ኢምቤሞን ለማስፈረም ትላልቅ ክለቦች ፍላጎት እያሳዩ ሲሆን ከእነዚህ ክለቦች መካከል አርሰናል አንደኛው ነው። ሁኔታውን በቅርበት የተረዱ ምንጮች ብሬንትፈርድ በመጪው የዝውውር መስኮት ለብሪያን ኢምቤሞ ጥያቄ ለማቅረብም ዝግጁ መሆናቸውን ከቼንድ ኦፍ ሳይድ ዘግቧል። የ25 2 ዓመቱ ተጫዋች በዘንድሮው የውድድር ዘመን በፕሪምየር ሊጉ እጅግ በጣም ጥሩ እንቅስቃሴን እያደረገ ሲሆን እስካሁን ባደረጋቸው 32 የሊግ ጨዋታዎችም 16 ጎሎችን ጎሎችንና አምስት አሲስቶችን አድርጓል። ብሬንትፈርድ ኢምቤሞን ለማቆየት ይፈልጋል። ከቼንድ ኦፍሳይድ እንዳስነበበው ብሬንትፈርዶች ከተጫዋቹ ዝውውርም 5 50-55 ሚሊየን ፓውንድም ይፈልጋሉ። አርሰናል ከብሪያን ኢምቤሞ ዋና ፈላጊዎች መካከል እንደሚገኝ ታውቋል። እንደ ሊቨርፑል፣ ማንቸስተር ዩናይትድ፣ ቶትናሃም ያሉ ቡድኖችም የካሜሩኑን ኢንተርናሽናል ይፈልጉታል። የብሪያኒም ቤሞ የዝውውር ሁኔታ ትልልቅ ክለቦች በንቃት እንዲከታተሉትም አድርጓል። ከቼንዶ ኦፍሳይድ ዘገባውን ሲያጠናክር ኒውካስልም ብሪያኒም ቤሞ ላይ ፍላጎት እንዳለው አረጋግጧል። ብሬንትፈርድ ብሪያኒም ቤሞን የማጣት እድሉ እየጨመረ በመምጣቱ ትልልቅ ክለቦች የእሱን ፊርማ ለማግኘትም በንቃት ያሉ ይመስላል። አርሰናል በዚህ ክረምት ለአጥቂ ፈራሚዎች ቅድሚያ እንደሚሰጥ ይታወቃል። ኤምቤሞ ከፊት መስመር በተለያዩ ሚናዎች መጫወት ይችላል። ይህ ደግሞ አርሰናል በቅርብ ጊዜያት በቡካዮ ሳካ ላይ በጣም ከመጠን በላይ ጥገኛ ከሆነ በኋላ ተጨማሪ ጥልቀት ሊሰጠው እንደሚችል ነው የሚታመነው። ኤምቤሞ ከሳካ ጋር በጣም የተመሳሰለ አለመሆኑ ግልጽ ነው። ነገር ግን ተጫዋቹ በፊት መስመር ላይ በሶስት ሚናዎች መጫወት መቻሉ ዝውውሩን ማራኪ ያደርገዋል። ነገር ግን አርሰናሎች ከኤምቤሞ በፊትም የሚያስቀድሙት ተጫዋች ስላለ ዝውውሩን በቶሎ የማለቅ እድሉ ያን ያክል ሊሆንኝ እንደሚችል ነው የሚታመነው። ቸልሲዎች ሰባ ሚሊዮን ዩሮ የተለጠፈበትን ኮኮብ ለማስፈረም ቆርጠው ተነስተዋል። ነገር ግን ተጫዋቹ አርሰናልን መቀላቀልን ይመርጣል። ቸልሲዎች የስዊድን ሚዩን ኢንተርናሽናል ቪክተር ዮከርሽን ከስፖርቲንግ ሊዝበን በውድድር አመቱ መጨረሻ የማስፈረም ፍላጎት አላቸው። የ26 አመቱ ተጫዋች ራሱን በዓለም ላይ ካሉ ምርጥ አጥቂዎችም አንዱ አድርጎ እያቋቋመ ሲሆን የተጫዋቹ ዝውውርን መጨረስም ከቻሉ ለሰሚያዎቹ ጥሩ ግዢ ሊሆን ይችላል። እንደ ፖርቱጋሉ ዘገባ ከሆነ እንግዲ እንግዲህ ቸልሲዎች ስምምነቱን ለመጨረስ ዝግጁ ናቸው። ተጫዋቹ ወደ ሰባ ሚሊዮን ዩሮ አካባቢም ወጪ ያስወጣል። ሆኖም ግን ተጫዋቹ አርሰናልን፣ ሊቨርፑልን ወይም ማንቸስተር ሲቲን መቀላቀል እንደሚመርጥ ዘገባው ይገልጻል። ሊቨርፑልና ማንቸስተር ሲቲ የተጫዋቹን የማስፈረም ፍላጎታቸውን እንግዲህ በማንሳታቸው አርሰናል ተጫዋቹን የማስፈረም እድል ያላቸው ይመስላል። ቼልሲዎች እንግዲህ የተጫዋቹን ፊርማ ከአርሰናል ሊያሸነፉ ይችሉ እንደሆነ ማየቱ አስደሳች ይሆናል። ለአጥቂው ሰባ ሚሊዮን ዩሮ የመክፈል ፍላጎትም አላቸው። ተጫዋቹ በዚያው ውድድር ዘመን በስፖርቲንግ ሊዝበን ድንቅ ብቃትን ያሳየ ሲሆን ቼልሲዎች ትልልቅ ዋንጫዎችን ማሳካትም ከፈለጉ እንደሱ ያለ ሰውም ያስፈልጋቸዋል ተብሎ ነው የሚታሰበው። የ26 ዓመቱ ተጫዋች በዚህ ሲዝን 47 ጎሎችን እና 11 አሲስቶችን አድርጓል። በኒኮላስ ጃክሰን ላይ ትክክለኛ ማሻሻያም መሆኑን ሊያረጋግጥ ይችላል። አጥቂው ቼልሲን እንግዲህ ሊለውጠው ይችላል ተብሎ ይታሰባል። በሌላ በኩል አርሰናሎችም ተጫዋቹን ይፈልጉታል። ተጫዋቹ እነሱን መቀላቀል መምረጡ ትልቅ ማበረታቻ ይሆንላቸዋል። በፊርማው ቼልሲን ማሸነፍ ይችሉ እንደሆነ በቀጣይ የሚታይ ይሆናል። ሁለቱም ክለቦች ግን በሚቀጥለው የውድድር ዘመን ትልልቅ ዋንጫዎችን እንደሚያሸነፉ ተስፋ ያደርጋሉ። እናም ቪክቶሪያው ከርሽ ለእነሱ ቁልፍ ሚና ሊጫወት እንደሚችልም ነው የሚታመነው። ቤንጃሚን ሸስኮን ለማስፈረም ግንኙነቶች ነበሩ። ማንቸስተር ዩናይትድ ቤንጃሚን ሸስኮን በክረምቱ ከቡንደስሊጋው ክለብ አረቢ ለብዚሽ ለመውሰድ ከፈለጉ 86 ሚሊየን ፓውንድም እንዲከፍሉ ተጠይቀዋል። የ21 ዓመቱ ቤንጃሚን ሸስኮ ባለፈው ዓመት በዓለም ላይ ካሉ ምርጥ ወጣት አጥቂዎች አንዱ ሆኖ ራሱን አሳይቷል። ባለፈው ክረምትም ከአርሰናል እና ቼልሲ የቀረበለትን ፍላጎት ውድቅ አድርጓል። በምትኩም ባለፈው ዓመት በክረምት ላይ እንግዲህ እስከ ሰኔ 2029 ድረስም ከአረቢ ለብዚሽ ለመቆየትም ውል ተፈራርሟል። የእንግሊዙ ዘሰን እንደዘገበው ማንቸስተር ዩናይትድ የቤንጃሚን ሸስኮን ፊርማ ለማግኘት መሞከራቸውን ጋዜጣው አረጋግጧል። ዩናይትዶች ስካውቶቻቸውን ባለፈው ቅዳሜ ስሎቬኒያዊውን ሲጫወት እንዲመለከቱትም ልከው ነበር። ተጫዋቹን ወደ ሌብዚሽ እንዲያመራም ትልቁን ስራ የሰራው ይህንኑ የዩናይትድ ዝውውር ኃላፊ ክሪስቶፈር ቪቬል በቤንጃሚን ሸስኮ ጉዳይ ላይ አረብ ሌብዚሾችን ማነጋገሩን ቢል ድም አረጋግጧል። ሆኖም የአር ቢ ላይፕዚግ ምላሽ ዩናይትዶች በእንጃሚን ሼስኮን ለማስፈረም ያላቸውን እቅድ ያበላሻል ተብሎ ይጠበቃል። የጀርመኑ ክለብ ከአጥቂያቸው ሽያጭ ወደ 86 ሚሊዮን ፓውንድ የሚጠጋ ገቢ ለማግኘት ተስፋ አድርገዋል። ነገር ግን ይህንን ዋጋ ካልቀነሱ ተጫዋቹ ወደ ማንቸስተር ላይሄድም ይችላል። የለአብዚሽ ዋጋ መክፈል የሚፈልጉ ክለቦች እንደሌሉም ግልጽ ነው። ቤንጃሚን ሼስኮ በዚህ ክረምት ወደ ማንቸስተር ዩናይትድ የሚዘዋወር ከሆነ ለቡድኑ ድንቅ ፈራሚም ሊሆን ይችላል። እስካሁን በዚህ የውድድር ዘመን ቤንጃሚን ሼስኮ በአርቢ ለብዚሽ በአጠቃላይ አርባ ጨዋታዎችን አድርጓል። 11 የቡንደስ ሊጋ ግቦችንና በሌሎችም ውድድሮች 8 ጎሎችን ማስቆጠር ሲችል በዚህ ዓመት በአጠቃላይ 19 ጎሎችን አስቆጥሯል። ስድስት ለጎል የሆኑ ኳሶችንም አመቻይቶ ማቀበል የቻለ ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ የያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን በተለይ በሁለተኛው የዩትዩብ ቻንላችን የዝውውር ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁን በአክብሮት